ዛሬ ራሴን በነገራችሁ ላይ እንደ ኦፍ ቶፒክ ኦፍ ቶፒክ ዛሬ ራሴን በመስታወት አይቼ ጌታን ቆንጆልሽ ብዬ ለራሴ ነገርኩ። እንቁርት ቆንጆልሽ ጌታን አይላሉ። እንቁርት ቶሊት እኔ ራሱ ወንድሞን አገባሽ አለው። የራሴ አይዋለው እንዴ። ዛሬ አንድ ካፒቴንና አንዲት ቆንጆ ኮረዳ ምናምን ተባለ። እና እኔ አላየሁም፣ ግን ሪኮርዶች አየሁ። ቤቢ ቤቢ እየተባባላችሁ ነበር። ከዛም በኋላ ማለት እየደወለችልሽ ነበር ማለት ነው። ሜላት እየደወለችልሽ ነበር። እኔ ደግሞ ስራ ነበርኩ ስራ ላይ ስራ ነበርኩ። ከስራ ሲመጣ ደግሞ ቤቢን እያናገረ ከዛም በኋላ ከዛም በኋላ ቤት መጣሁና ሾርት በጣም ደወልሽ በጣም ሜሴጅ ከሜሴጆች ውስጥ ፋርተሽ

ይህን ጋር ታይቃ ነው የሚሉት። ስለዚህ ሪካርድን ስለመደረግ አወራለሁ እና እባክቱ ሜላት ኮንቨርሴሽን ሜላት ከዛ ደወለችልኝ ሲደወልልኝ ያውቃለሁ ሪካርድ እንደምደርግ እኔ በነገራችሁ ላይ ሰዎችን አላናገርም። በጣም ሊሚትድ ኮንቨርሴሽን ነው የሚኖረኝ ከሰዎች ጋር ከእህቴና ክስቴ ሌላ አጎቴ ሌላ የቲክቶክ ሰዎችን ማናገረው አራት ታይም ሶስት ሶም ሜላት ደወለችልኝ። ሜላት ደወላልኝ ችግርሽ ምንድነው ምናምን አለችኝና ሪል ኦርጋኒክ የምትባሏ ፔጅ ስም የሪል ኦርጋኒክ እዚህ ካለሽ ሪል ኦርጋኒክ የምትባሏ ፔጅ አንቺ ነሽ አለች። ጨርሰው አይደለሁም ግን አይ ዶንት ሃቭ ቱ ኤክስፕሌን ቱ ዩ እኔ እኔ አይደሉም ብዬ ልጆቼ እኔን ሳይ ምናም ብዬ አልመለልሽም። ወርዝ አታደርጊም። አይ አይ እኔ አይደለሁም ምናም አልኩኝ። እዛ መሆንሽን በቅርቡ እናወጣዋለን ከሶማሌዎች ጋር ነው የሚሰራው አለች። ከሶማሌዎች ጋር ደግሞ የሚሰራው ማለት እችን ሰሞን ዮነስ ካመር ዮነስ ካመር ጋር ካፒቴኑ ሽር ብትን እያሉ ነው። ስለዚህ በሶማሌዎች ምናምን ስልክሽን ቼክ አስደርገን አንቺ ሪል ኦርጋኒክ መሆንሽን አረጋንጠን እንፖስታለን አላለች። ከሶማሌዎች ጋር እንሰራለን እና ባንቺ አይ በአይፒ አድሬስ ምናምን መሰለ እኔ ሪል ኦርጋኒክ መሆንሽን ፕሩፍ እናደርጋለን ያ ሊጠረዙ ነው አትፍሪ። ለማንን እንፈራኒ ከዛም በኋላ አይደለም። ስንዘን እሱ ሚስቱን ከፈታ ቆይቷል። አፍቅሬዋለሁ ልሞትለት ነው ምናምን አለች። ኦኬ ጊፍት ደግሞ እኔ ነኝ ያስቆምኩት። አይ ሃቭ ቱ ቢ ግሬትፉል ጊፍት ስላቆመ ስትለኝ እኔ ስሜ ፋሲካ አይባልም አልኳት። እኔን ቆርጠኝ። እኔ ምን አገባኝ ጊፍት ሰጠ አልሰጠ ምን አገባኝ ከዛም በኋላ ብዙ ነገር አወራች። ትፎክራለች ብዙ ነገር ትፎክራለች። አፍቅሬዋለሁ እንደውም ስለ እሱ ስታወሪ አለች ስለ እሱ ስታወሪ አለች ወደሹ ይመስለኝና በጣም እየተናደድኩ መጥቻለሁ አለች። ለማንኛውም ግን ስለ እኔ አይመለከተኝ ስለ ሪሌሽንሽፓቸው አይመለከተኝም። ስለማንም ሰው ኦፒኒን የማውራት ማንኛውም እኔ ያሳሰበኝ እኔ ሪል ኦርጋኒክ አይደለውም ለእኔ ሰው የሚያወራኝን ብዙ ማውራት አልፈልግም። ብዙ ማውራት አልፈልግም። በውስጥ የሚያወራኝን ኮንቨርሴሽኖች ግን እኔ ሪል ኦርጋኒክ አይደለሁም ነሽ ካላችሁኝ ግን አይደለሁም ብዬ ራሴን ኤክስፕሌን አላደረግም። ሬን ኦርጋኒክ ግን አይደለም። ከሆንኩም ግን እንኳ ተግባባ ተግባባ ሬል ኦርጋኒክ አይደለው። ከሆንኩም ግን ነሽ ካላችሁኝ እንኳ ነው እና ዛሬ ያየሁት ቤብ የሚባለው ሽማግሌ ሰውዬ ባለትዳር ነው። ከሚስቱ ጋር ሕጋዊ ፍቺ ያልፈጸመ ልጆቹን እናት ጋር ሕጋዊ ፍቺ ያልፈጸመ ሰው ቤብ ሲባል የነበረው ካየሁት ሪከርድ ቤብ የተባለው ከሕጋዊ ሚስቱ ጋር ሕጋዊ ፍቺ አልፈጸመ ሚስት አለች፣ የልጆቹ እናት አለች፣ የልጆቹ እናት አለች። ፍቺ አልፈጸሙም። ገና ዲሴምበር ላይ ነው። ያ የሰውን ባል ነው ቤብ እያልሽ ያለሽው። ማነሽ? ማነሽ? የሰውን ባል ነው ቤብ እያልሽ ያለሽው። ቀጥሎ አንዳንድ ሰው አለ። ፈርስት ኦፍ ኦል ሽማግሌ ሰው ቤብ አይባልም።

ኮንፈርታብል ይሆናሉ። ሴት ልጅ ለምሳሌ ልጆች እናትን ሚስትን መበደል ኖርማል ይሆንባቸዋል፣ ኮንፈርተብል ይሆናሉ። ከዛም በኋላ ከተለያየሽም በኋላ አፉ ሊከፍትብሽ እንደ ድሮ ኮንትሮል ሊያደርግሽ ሊሞክር ይችላል። አንዳንድ ወንድ ዘይ ዊል ዱ ኤኒቲንግ ኤኒቲንግ መጥፎ እና አንቺ ስትናደጅ ምን ነው ይሉሻል። ምክንያቱም ፍሮም ደ ስታርት ማለት ነው ዲስሪስፔክት ሲያደርጉሽ፣ ኖ ትዳሬ ቅርሴ ምናምን እያልሽ ማለት ነው ትዳሬ እንዳልፈታ እነዚህ አዚ እንደ ዘዴ መፈታትሽ እኮ ይቀር ትዕግስተኛ ሁኚ። ግን ሆን ተብሎ በአንቺ ዲግኒቲ ዲስሪስፔክት አልፎ አንቺ እራስሽን ሪስፔክት እንዳታደርጊ ድረስ ወንድ ልጅ ሄዶ ዲስሪስፔክት አድርጎሽ ኖ ትዳሬ ትዳር ንጹህ ነው፣ መኝታውን ምንትን ነው ምናምን ለሚያከብረው ለሚያከብሩ በነገራችን ትዳር ክቡር ነው፣ መኝታውን ንጹህ ነው ለሚያከብርሽ ወንድ ነው፣ ተከባብሮ ለሚኖሩት ነው። ካልሆነ ትዳር ቅዱስ አይደለም። የማትከበሪበት ትዳር፣ የሚተፋብሽ ትዳር፣ በጋለሞታ ላይ ጋለሞታ የሚጫንብሽ ትዳር ቅዱስ አይደለም፣ አይደለም። ከሚያከብርሽ ወንድ ጋ ግን ቅዱስ። ከሚያከብርሽ ወንድ ጋ ያንቺን ቫልዩ ክሊርሊ ከሚያከብር ወንድ ጋ ወይ ሚስት ጋ የትዳር የሚከበረው ትዳሩን አክብሮ ለሚወድ። ከብቶሻ ያንቺ ይሄ አስቀያሚ ሽማግሌ አንቺ ላይ አምስት ስድስት ሴት ተራ ዱርዬ ሴቶች ጋላ ዩኒቨርስ ምናምን እግራቸውን ከፍተው ፎቶ የሚለኩ ሴቶችን እላይሽ ላይ የጨማመረ መጽሐፍ ቅዱስ የስ ይላል ግን ይክናቤ ላይኪ ነው አንዳንዴ ሪያሊስቲክ መሆን አለበት። ትዳር የሚከብረው ትዳሩን አክብሮ ለሚኖር ሰው። እኔ ያው ፍቱ ምናምን እያልኩኝ አይደለም። ፍቱ ምናምን እያልኩኝ አይደለም። ፍቱ እያልኩኝ አይደለም። አሁንም ደጋግም። እኔ በነገራችሁ ላይ ሪፖስቴን ካያችሁ ጥሩ ቤተሰቦች የሚያስታውቋል። አለት ላይ የተመሰረተ ትዳር ያላቸውን ሪስፔክት አረጋለሁ። ደስ ይለኛል። አሽቃብጥላቸው ወንድ ልጅ ጥሩ ባል ሲሆን እንደ እንደ በጣም እንደው ማከብራቸው አሁን ለምሳሌ ጥሩ ትዳር ያላቸው ተሙማል ትዳሩን በጣም የማከብርለት ልጆችን ሳመልኝ ደህና ነው። ቆይ ባለቤቱን አላቃትም፣ ሰላም በልኝ። እምላለሁ መሰለኝ። አቤላይ አቤላ ቡና ትዳር ክቡር፣ ትዳር ክቡር። ግን ትዳሩን አክብሮ ለሚኖር ሰው እየተናቅሽ፣ እየተተፋብሽ፣ ጋሽ ላይ እየተያዘ ኦፊሻሊ ማለት ነው ኦፊሻሊ ማይረቡ ሴቶችን አናትሽ ላይ እየተደረበ ዲስሪስፔክት እየተደረግሽ አባንደንድ እየተደረግሽ የሚከበር ትዳር የለም። ትዳር ክቡር ነው፣ አልጋውም የተቀደሰ ነው። አብሶሉትሊ አልጋሽ ላይ እንቤታየው ማነው ስሟ ዲቦራ፣ እነ ሄለን ወርቅዬ መሪ ጥቃቅንና አነስተኛ እርዳታም ረጂነን ባዮች ምናምን መኝታ ቤቶች ውስጥ ጉድ ጉድ ካላሉ ቤዝመንትሽ ውስጥ ደግሞ ካላሉ ቤ ብለሽ ስጠሪው ባልሽን መጠ መጠ መጠ ብሎ ስልክ ዘግቶ ስልኩን እንደዚህ አድርጎ ማያናገርሽ ከሆነ አብሰሉት ትዳር ነሱን መኝታውን ክቡር እንደዚህ ነው ስ ትዳር የተከበረ መኝታውን ቅዱስ ነው። ምናምን ምናምን በቅድስና ለያዘው ላከበሩ ላከበሩ ነው። ካልሆነ ግን ግሬቭ መቃብር መቃብር። የትኛዋ ሴት ናት የሚያከብራትን የሚወዳትን ፕራዮሪቲ የሚሰጣትን ጊዜውን የሚሰጣትን ወንድ የምትበድል ሰው እንዴት ለሴተኛ አድጋ ለው ብሎ ትዳሩን ለምን ይተዋል? አራዳ ለመባል ወጣት ለመሆን ሚድ ላይፍ ክራይሲስ። እናቱ ሰውየው አርጅተዋል፣ ልባቸው ግን አላረጅ። ሚድ ላይፍ ክራይሲስ። በነገራችሁ ላይ ወጣት ባለትዳሮች ትዳራቸውን ይጠብቃሉ። እዚህ ቲክቶክ ላይ በደንብ ካስተዋላችሁ ሽማግሌዎቹን ያስቸገሩት ወጣቶቹ እኮ ምንም አያደርጉም። ሽማግሌዎቹን ያስቸገሩት ስብርብር ያሉ ሽማግሌዎች ያስቸግረዋል። ለማንኛውም ቤብ ቤቢ ሰማለ፣ ገንዘብ እጅህ ላይ ባይኖር ገንዘብ እጅህ ላይ ባይኖር ባዶ ያንተ እንድታይ እንድትከበር ያረገክ ገንዘብክ ብቻ ነው። ገንዘብ እጅክ ላይ በሌለ ጊዜ ቤቢ ይቀራል፣ እንትናየ ይቀራል፣ ቀራል፣ ምኑ ይቀራል? ይተፉባል። አንተ ምንም ነገር የለም ያለክ ገንዘብ ብቻ። ምንም ነገር የለም ያለ ገንዘብ ብቻ። አክሊሉ ከአንተ በላይ ክብራል በእኔ ላይ አክሊሉም ከአንተ በላይ ክብር አለው። ምን ያመለካከት እዚ። አንተ ቫልዩ እጅክ ላይ ያለው ገንዘብ ብቻ ነው። ባዶነክ እ ከዚህ በኋላ ሜላት እንዳደው ይብ አጠገቢ እናደር ከዚህ በኋላ ስላችሁ ሞሮ ኔክስት ቻፕተር ላይፍ ላይ አይ ዝርዝር ጥርስ እኮ ቆንጆ ነው፣ ማለት ሰው የተሰጠው የተሰጠው ነው። ግን ምንድን ነው ቻን ለመሞገስ ሚከፍል ለመደነቅ ሚከፍል ለአቴንሽን ለመታየት ሚከፍል ከሰው እኩል ለመቆል ሚከፍል ቢም ለመባለም ተዝ ባዶ ምን አለክ? ገንዘብ አለኝ፣ ገንዘብ ወይ ደግሞ ምንም የለኝ። ገንዘብ ራሱ ክብር አልሰጠም። አዋረድግ ገንዘብክ አዋረድግ፣ አላስከብርም? ገንዘብክ ያመጣብክ ሴሰኝነት ምን አመጣ እና ስለ እኔ ላይፍ ምናምን መታወሩ ከሆነ እኔ ባል የልጆቼ አባት ባል አይደለም። አሁንም ደጋግሜ ደግሜ ደጋግሜ እንገራችሁ የልጆቼ አባት ባሌ አይደለም፣ ባሌ ሆኖ አያውቅም፣ ለዘላለም አይሆንም። የልጆቼ አባት አራት ነጥብ። የልጆቼ አባት ባሌ አይደለም፣ ሆኖም አያውቅም

ከትዳር ውጭ መውለድ አይከብድም፣ አይከብድም ቀላል ነው። ባል ለመባል እስኪ ክራይቴሪያውን ጻፈዋል። ባል ለመባል ትራይ ደም ነው ከሱ። ስለዚህ ነገ ምናምን ያ ዮናስ ሙሉና መጥቶ ስለሚበጣበት ቢያንስ አንድ ባል ከሌለ ሌላ ወጥ ቢል ከስጠኝ ባል የባል ትርጉም ሲባል አምሽቶ የሚገባው ሳ ብዬሽ እንዴት ነ እንደው ሲሪየስሊ እኔ ማውቀው ሌላ እናንተ የምታውቁት ሌላ ሆኖ ተቸግራችሁ። የምሬና አሁንም ደጋግሜ ነው የምናገር፣ ትከብራለች፣ በጣም አከብራለሁ። ግን እኔ ማውቀው ባል ሌላ፣ እናንተ የምታውቋቸው ሌላ። ተቸገረን እኮ ወንዶች፣ ማውቀው ሌላ ነው፣ እናንተ የምታውቁት ሌላ ነው። ዮናስ ሙሉ ነው፣ ባል ነው። በር ሲከፍት ቢናደድ አወይ ጋርድ ይናደዳል። ሳምሪም ትክክል ናት። እኔ ትክክል አይደለችም መቻል እኔ ስለ ሳምሪና ፋኒ ሪሌሽንሽፕ ምን አገባኝ? እኔ ትክክል ናት አይደለችም አይመለከተኝም። የእነሱ ላይፍ ነው የእነሱ ላይፍ ነው። ባሌ አልነበረም አለች፣ ባሌ አይደለም አለች። ንገርለን እንኳን እኔ ስለ ሳምሪ አላወራውም እኮ ስለ ሳምሪ እና ፋኒ መለየት አይመለከተኝም። እኔ ያልኩት ኦፒኒየን የሰጠውት ስለ ፊሎና አደም የሚባሉ ህጻናቶች ያ የሚጣሉባቸው ህጻናቶች የሉም። ንብረቶቹ ስለ እነሱ ነው። እኔ ካስተዲ ነበረ ጥሎ የመሰለኝ ስታረባት ካስተዲ፣ ርዛቦት ዩቱብ ኢንካም ነው የሚጣሉት። በልጆቹ እኔ እሰራለሁ፣ እኔ እሰራለሁ። ይሄ ደግሞ ሀጢያት ነው፣ ግፍ ነው። ለዛ ነው ያወራሁት እንጂ ባሏ ካልነበረ እውነቷ ነው። ባል ያልነበረም ካለች እመኑት። ባሏ አይደለም። ባሏ ካልሆነ ባሏ አይደለም። ልጆች ወለዱ። ማለቀ ማለቀ ካልሆነ አይደለም። ግን እኔ በትዳር እንደኖሩ ነው የማውቅ፣ እንዳሳዩኝ ነገር ዩቱብ ላይ ያሳዩኝ ፌክ ነው ማለት ነው። ትዳሩ ለሴት ልጅ ክብር ያለው ነው። ሴትን የሚያከብር ሴትን ሚያደምጥ ሰላም የሚሰጥ ሶኔ ያከበረኝ ያደመጠኝ ሰላም ይሰጠኝ እስከ ውሻ ባህሪ የተቀበለኝ ባል አለኝ። እሱ ግን አሁን እናንተ ደግሞ ብነግራችሁ አይገባችሁም። ስለዚህ በቃ መቶ ነው። አሁን ጋናዊ ትላላችሁ። ተንከራተታችሁብኝ ቶች የኔ ተንከራተታችሁብኝ። አሁን እናንተ ባል ሲባል

አንዱ ደግሞ ሚስቴ ጥላኝ ገዳም ገባች አሉ። ዳዋልኛው ቢያንስ ከሰል መሸጥ ያለው ባል ጀግና ሲሆን ደስ ይላል። ባል ሁሉ ይለም እንጠንቅቅ ያለ አሁን ዮናስ ሙሉና ባል ይሆናል። ዮናስ ሙሉና እኮ ከሌላ ወንድ ጋር እኮ መራቢያ ካሉ የሚለካካ እኮ ነው። የኔ የአምስት አምስት አመት የስድስት አመት ልጄ ቡባ ቡባ ፕራይቬት ነገር ነው ያለው ፕራይቬት ፓርት

አሁን ዶ ቅዱሳን ሆናችሁ ነው እንጂ አይ ሪሊ ውሽ በብራንድ ቃሩ ጠርቼ እንትኔ እንትኔ ብዬ ማለት ነው። በአሁራ አንዱ ቅዱሳን ሆናችሁ ምትበላሻላችሁ ብዬ ነው እንጂ ያ እና ይታያል። የኔ እኮ ሚስቴ ላይ ይደርሳል ያንተ አይደርስ ምን ትሉታላችሁ? ይለካከል ኢንተርኔት ሊወጡ ኢንተርኔት ላይ ወጥቶ ዮናስ ሙሉና ኢንተርኔት ላይ የሚመጣው ምን ለማድረግ ነው? ከሴቶች ጋር ለመሰዳደብ፣ ከሴቶች ጋር ለመሰዳደብ፣ ከሴቶች ጋር ለመሰዳደብ። ላለፉት አስራ አምስት አመታት ኢንተርኔት ላይ የሚመጣው ከሴት ጋር ለመሰዳደብ። እኔ ትክክለኛ ስም ያወጣችሁለት እኔ በእውነት እኔም ማለት አልችልም፣ ግን የሆነ ትክክለኛ ስም ያወጣችሁለት ሲናደድ ፊሊተር የሚረሳ ሚሊታሪን ሳላረግ ነው የተናገርኩት። ከዛ ፓስተር ነኝ ይላል። የጌታን ወንጌል ለሱ ወንጌል ኦርቶዶክስን መሳደብ ለሱ ለዮናስ ሙሉ ነው ወንጌል ኦርቶዶክስ እምነት ተከታዮች መሳደብ ኦርቶዶክስ እምነትን ተከታዮች መሳደብ ነው። ይህ ወንጌል አይደለም። ኦርቶዶክስ እመቤቴ ናፍቃለች። ማርያም ናፍቃ እኮ እመቤቴ ናፍቃ እኮ ናፍቆት በእውነት ናፍቀው ነው። ከኦርቶዶክስ ቤት ከወጣች ወንጌሉን ነው መስበክ እንጂ አትሳደብ። ፒተር ኤክስ ሆነ ነው አንተ የምታብደው፣ መመለስ ፈልገህ አይፈልጉም። ለዚህ ነው የምታብደው። ለዚህ ነው የምሰድባቸው። ኦርቶዶክስ እምነት ተከታዮችን በመሳደብ ይጠጣሉ እንዲላሉ ብሎ በመሳደብ ወንጌል አይሰራም። ወንጌል እና ወንጀል የተመታታበት ነው። አዎ እና ወንጌል ሰብካለው እኔ ወንጌላዊ ነኝ ልና ከዛ በአፈጣጣሪ ነው። በእጄ ነው አፍርምኝ። ጥፍሬን ደግሞ አላስተካክልም። ይሄ አባቴ ይሙት 70 ዶላር አላወጣም ባላስ ታይም አወጣው። ሰደባች ላስ ታይም ሰባ ዶላር አውጥቼ ጥፍሬን ስሰራ ቢጫ ከለር ጥፍር ቀለም ተቀብቼ ሰደባችሁ ሰባ ዶላሬ አውጥቼ አይዋለሁ ሰባ ዶላሬን አውጥቼ ተሰደብኩኝ ስለዚህ ዲሰርፍ ለዮናስ ነው ምሰራ ጠፍሬ ከዛን ምን አለ እሺ ከፍቷል ምን አለ አንገት ዋኒዩት እንትን ዋኒዩት እኔ እኮ ቃሉ ቢገባ ከአንተ ቃሉ ቢገባ ውብና ድንቅ አድርጌ ተፈጥሬ ያለው ተደርጌ ተፈጥሬ ያለው የሰው ልጅ በእግዚአብሔር አምሳል ነው የተሰራው። እኔ አሁን እሱ ቃል ይዞኝ ነው እንጂ ስለዛች ሚስት እኮ ብዙ ነገር የምናገረው ነገር ነበረኝ። ብዙ ነገር ማወራው ነገር ነበረኝ። በእውነት እኔ የእግዚአብሔር ቃል ይዞኝ ነው፣ የእግዚአብሔር ቃል ይዞኝ ነው እንጂ ሚስት ካሁን እንደ ለማየት ራሱ አንተም ታፍርባታለህ፣ እንኳን እኛ አፋችንን ለመክፈት ግን የእግዚአብሔር ቃል አሉ ይዘው ብርቱካን፣ የምትባሏ ሴትዮ ጠይቋት። ሜሪላንድ ነው

ሶፊያ ሽባባው እና ብርቱካን ኢንተርቪው ነው።